ሄሊይን ያስለቀሳት የቢኒ ስጦታ ማለት ነው እና በጣም በጣም በጣም ስሜቷን እና አንቧን የተቆጣጠረችበት ስጦታ ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ፣ ይሄ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ያው ከትናንት ጀምር ያለው ሄሊሻን መፈትፈት ማለት ነው እና ሄሊሻዬ ባይዘዊ እንደዚህ አይነት ሰው አት መስኝም ነበር ለካ ፍቅር የሆንሽ ልጅ ነሽ። ፈገግታሽ በጣም ደስ ይላል። ቆመናሽ በጣም ደስ ይላል። አያም ቢቲውፉል አይየየየየ! አቤት ሄሉና ቢኒ የሚወልዱት ልጅ እሱ ቆንጅዬ፣ እሷ ቆንጅዬ፣ ማርያም በጣም ነው የሚያምሩት ማለት ነው። ወይኔ እግዚአብሔር እኮ አንዳንድ ጊዜ ማለት ነው ለሁሉም ነገር ምክንያት አለው። የእውነት እኛ እንቸኩላለን እንጂ ነገሮቹን ሁሉ በጊዜውና በሰዓቱ ሁሉም ነገር ይመጣል ማለት ነው። እና በጣም በጣም በጣም ደስ የሚል ማለት ነው። እና ተግባብተዋል ራሱ ቢኒና ሄሉ ኦልሬዲ። እኔ ገና አዲስ ጀማሪ ነኝ፣ እነሱ ቤተሰብ ጋር ግን፣ ያው አያለው የተወሰነ አንዳንድ ጊዜ ይከታተላታለሁ፣ ግን አዲስ ጀማሪ እንደመሆን የሚጠን ሆነ ፊታችሁ የሰው ልጅ ፊቱ ላይ የሚነበበው ነገር ስሜት አለ አይደለ? አንደኛ በሃይማኖት የሚመሳሰላት ሰውን ያገኘችው አንደኛ ደግሞ በቃ ደስ የሚል ሰው ነው። በቃ በጣም ደስ የሚል ሰው፣ ፈታ የሚል ሰው እሷም እንደተናገረችው ድብቅ አይደለም። ሁሉን ነገር ግልጽ አርግቶ የሚናገር ሰው ኦፕን አይደለም ማለት ነው እና በጣም ሴት ልጅ የምትወደው ነገር ፍሪ የሚሆን ወንድ ትወዳለች። በቃ ፍሪ ማለት ግልጽ ግልጽ ሰው፣ ስሜቱን በግልጽ የሚያወራ ስሜቱን በግልጽ የሚናገር ያለውን ነገር ኮሚኒቲ የሚያደርግ በቃ ያለውን ነገር ግልጽ ተነጋግሮ ያ ሰው ሲመጣ ስለ እኔ ነገር አምኖበት ፈልጎ መቀበል አለበት ማለት ነውና፣ ምን ሲወዱ ከነ ምኑ እንደሚባለው ማለት ነው ተረቱ። ያን ሰው እኛን ብሎ እስከመጣደስ እኛን ብሎ እስከወደደ ንስት እኛም ባለንበት ነገር እኛን የመውደድ ግዴታ አለበት ማለት ነው እና ያ ፓርቱ ደስ ብሏታል፣ በጣም ደስ ብሏታል። እና ያን ነገር በጣም ደስ ይብላል እግዚአብሔር የእውነት አንዳንድ ጊዜ ሁሉም ነገር ለካ ቦታውን ያገኛል ማለት ነው። እና የእውነት ቦታችሁን ስላገኛ ደስ ብሎኛል ማለት ነው። እና በቃ በጣም ደስተኛ እንደሆነች ተናግራለች። ወደ ህይወቷ እንኳን አገኘው እንኳን ወደ ህይወት የመጣ እግዚአብሔር መጨረሻችን አንድ ያደርግልን ምናምን ብሏል። ቢኒም ባለው ነገር ላይ ደስተኛ እንደሆነ ኢቨን ኢቨን እንኳን ከይቱ ቤተሰቦቻቸው ጋር እንኳን ተላምዶ በቃ ያለው ነገሩ፣ ስነስርዓቱ፣ ፈገግታው፣ እርጋታው በቃ ደስ የሚል ወንድ ነው። ወንዳ ወንድ ነው። ኩሩ ነው። በአጭር ጊዜ የምትወደውን ነገር አውቋል፣ የምጠላውን ነገር አውቋል፣ የከለር ምርጫዋን አውቋል። ማለት በጣም በጣም ተግባብተዋል ማለት ነው። ባይዘዌ አንዳንድ ወን አንዳንድ ሰዎች ገና ውስጥ አንዳንድ ጊዜ በቃ የራሳችሁ የሆነ ሰው ሲመጣ ውስጣችሁ ያውቃል፣ ምን አይነት ስሜት እንደምታስቡ ምን አይነት ነገር እንደምትወዱ ምን አይነት ነገር ማድረግ እንደምፈልጉ ገና ሳታስቡት ያ ሰው ይረዳቸዋል ማለት ነው። እና ቢኒ ሊሄሉ እንደዛ አይነት ሰው ነው ማለት ነው። አስባቸን ሜቢ ከምንለብሰው አይነት ልብስ አይቶ የቀሚስ ምርጫ የቀሚስ የከለሯን ምርጫ አይቶ ገዝቶላት መጣ። ቀሚሱ ዋው ብለናል። ከሁሉም በላይ ደግሞ ከቀሚሱ በላይ ደግሞ ከስጦቶች ሁሉ ስጦታ፣ መቼም በሕይወታችሁ በቃ እሷ በፍጹም አስባው አታውቅም ማለት ነው። ለምን የሰው ልጅ በእምነታችሁን ሲያከብርላችሁ ለእምነታችሁ ያለው ቦታ ሲሰጥ፣ ኦማይጋድ የእውነት በቃ በጣም አጠብቆትም እንባችሁ ነው የሚመጣው ማለት ነው። እኔ በእሷ ቦታ በጣም ተሰማኝ ማለት ና ይሄ ማለት ቢኒ ማለት በቃ ይሄን ማለት ማለት ትልቅ ሰው ነው ማለት ነው። ለምን ማሰቡ አሁን ብዙ ጊዜ እች ወጣት ናት፣ እንደዚህ አይነት ነገር አታስብ ምናምን ብሎ ቀሚስ ምናምን፣ ሱሪ፣ ኮስሞቲክስ ምናምን መስጠት ይችል ነበር። ግን የምትወደውን ነገር እምናቷ ላይ ያላትን ጥንካሬ አይቶ እግዚአብሔር እንትና በቃ አይታችኋል፣ የመድሃኔዓለም ስዕል የመድሃኔዓለም ስዕል በጣም ደስ የሚል ስል አሉ ነው ማለት ነው እና በጣም በቃ ሰርፕራይዝ የሆነችው ማለት ነው በቃ በጠዋት ተነስታ ቀኗን ያሳመረላት ማለት ነው እና የእውነት አይደለም እሷን እኛን ራሱን ያስደሰት ከ ማለት ነው እና በቃ እሱ ለዛውም ትንሽ የደበረው ኦልሬዲ ይሄኛውን እንደምትወደው አውቆ ነበረ ማለት ነው ግን ቀሚሱን ነበረ ር የከረር ምርጫውን አትወደው ይሆን እንትን አትልም ይሆን ምናምን ብሎ በጣም ተጨንቆ ነበረ ግን ኦልሬዲ ከእሱ ከጠበቀው በላይ ነው። ባይ ዘ ዌይ ልብስ ሰውነት ላይ አንዳንድ ሰውነት ላይ የሚቀበላል ማይቀበላል። ሄሉ ደግሞ በጣም ቆንጆና ሴክሲ የሆነች ልጅና ቁመኗ የሚያምር ቆንጆ ይሄ ልጅ ናት እና በእሷ ፈገግታ ላይ እንትናለች ኢቭን እንኳን በዛ በንቅል ፍልም ብንኳን ስታወራው በቃ ክብር አላት ደስ ስትል ማለት ነው እና በቃ ተኝቻለሁ ምናምን እንኳን ያለችው እመጣለሁ ትንሽ ጠብቀኝ ምናምን ያለችው በቃ ሪስፔክት ይደራረጋሉ ምናምን እና እንጃ በጣም የሚናበቡ ይመስለኛል ብዬ አስባለሁ። ግን ያው ሰውን አይደለን ደግሞ እንፈላለን ትንሽ ያው መጨረሻ ላይ የተናገረችው ነገር ካስተዋላችሁ፣ ደስ ብሎኛል ወደ ህይወቴ ስለመጣ በጣም ደስ ብሎኛል፣ በጣም ደስተኛ ነኝ፣ እንኳን መጣክ ነው ያለችው። ለምን በቃ እግዚአብሔር እስካለ በቃ ያ ነገር አልፏል። በጣም መወድል አባሪ ስላለፈው ነገር ምንም አላወራችም። ቀጥላ ወደ ህይወቷን እየገባችሁ ማለት ነው ምንም ወዲህ ወዲህ ምንም አላወራችም። ስለተወራ የሚመጣ ነገር የለም፣ ስለተወራ የሚስተካከል ነገር የለም። እግዚአብሔር በነገሮች ሁሉ ምክንያት ያደርጋል ማለት ነውና ምንም አላለችም። ግን ይሄኛው ደግሞ አዲስ ህይወት ወደ እሷ ሲመጣ ደግሞ በጣም በጣም ደስ ብሏታል ማለት ነውና፣ ኤኒዌይስ ባሄድ ኦልሬዲ ወደ አሜሪካ ይሁን አይዱ ነው አላውቅም፣ ግን ይህ ባትሄድብኝ ባትለየኝ ብላ እዛ ላይ ኮሜንት ስትር ሰምቻለሁ። ኤኒዌይስ እሱ ብቻ አይደለም ግን እሷ በጣም ደስ ብሏታል። እንባዋ በጣም ለማልቀስ ራሱ አብሶ በስዕላ አድኖ በጣም በጣም በጣም በጣም ደስ ብሏታል ማለት ነው። ክብር አለው። ኢቭን እሱ እንኳን ሳመው ማለት ነው እና አስባችሁታል። የሰጣ ስል ደግሞ የእግዚአብሔር በር እዚያ አንኳኳ ማለት ነው እና አንኳኩ፣ ይከፈትላችኋል። ጠይቁ፣ ይሰጣችኋል ነው እና ያው እግዚአብሔር ምክንያት አለው። ሄል ልጅ ወደ ህይወት ያመጣበት ምክንያት ያለ ነገር አይደለም። እንደዚህ አይነት ነገር አስቦ መስጠቱ ራሱ በቃ ለምን በቃ እስካሁን ምንም ነገር ሰቶሽ አያውቅም፣ ግን ደስ ይላል። በቃ ስጦታ ደግሞ ፍቅርን ይጨምራል። ስጦታ መሰጣጣት ፍቅርን ይጨምራል። ላንች ያለውን ቦታ ታውቂያለሽ። ያጣፍጥላችሁ ነው የምለው ማለት ነው። እና የእውነት እኔ በጣም ደስ ብሎኛል፣ ሀፒ ባለው ነገር ላይ ደስ ብሎኛል። እግዚአብሔር ደግሞ ይጨመረብን የሚባለው ሄልዬ፣ የኔ ልብ አውቃ ቦታውን ሁሉ ነገር ለካ ቦታውን አገኘ ድስት ገጣሙን እንደማያጣው ማለት ነው። እና በቃ ቦታሽን አግኝተሻል፣ በቃ ከዚህ ጋር ነው የሚሆነው ብሎ እግዚአብሔር ይሄ ሊሰጥቶሻል እና ብቻ መጨረሻውን ያሳምር ነው የምንለው፣ በጅምር አይቀር ነው የምለው። እኔ በጣም ደስ ብሎኛል። በጣም ቆንጆ እየልጅ ነው፣ ቆመና የሚያምር ነው፣ ፈገግታ የሚያምር ነው። በቃ ከዛ ከንንቡሹ ከዛኛውማ ይሄ ይሻላል እንዴ። እርግርግ ሲጀመር ከዛ ጋር አይገናኝም ከንትና ጋር። በጣም ቆንጆ ሞዴል ነው የሚመስለው ማለት ነውና በቁመት ራሱ ደስ ሲሉ ሲመጣጥ ማለት ነው እሱ ረጅም እሷ መካከለኛ ማለት በ ደስ በቃ አማች ያደርጋሉ ብዬ አስባለሁ ማለት ነው። የሄሉና የቢኒ አድናቂዎች ሰብስክራይብ እያደረጋችሁኝ በሄሉና በቢኒ ስም ጠይቃለሁ። በጣም ደስ ብሎኛል እንደዚህ አይነት ስጦታ ስለሰጠሃት ክበርልን የምንለው ሄልዬ፣ ደግሞ ደስታሽ እውን ያርግልሽ። በቃ ሌላ ምንም የምለው ነገር የለም ለምን በቃ ከበፊቱ ብዙ ነገር ተምረሽ እዚ እንዳለብሽ እናቃለን። ብቻ እግዚአብሔር ነገሮችን ሁሉ ሊያስተካከል ነው የምለው። በቃ ደስ ይላል፣ የእውነት እኔ በጣም ደስ ብሎኛል፣ በስጦታው ደስ ብሎኛል። እና እሱም ብዙም አላወራም፣ በቃ በጣም በአንቺ ደስተኛ እንደሆነ ነው የሚናገረው። እና እሱም እንኳን አገኘዎች